የሁቲ ታጣቂ ቡድን ትልቅ የተባለውን ጥቃት በእስራኤል ላይ ፈጽሟል። በጥቃቱም የእስራኤልን ቤንጉሪያን የአየር ማረፊያ ኢላማ አድርጓል። እስራኤል ከጥቃቱ በኋላ በሁቲም ሆነ የሁቲ ደጋፊ በሆነችው ኢራን ላይ ጥቃትን እንደምትፈጽም ስዝት ኢራን ደግሞ አዲስ ሚሳኤልን ይፋ አድርጋለች። ኢራን ባሊስቲክ ሚሳኤል ስ ን አዲሱ ሚሳኤል የእስራኤል ብቻ ሳይሆን የአሜሪካም የአየር መከላከያ ዘዴዎች አያቆሙትም ተብሏል። በሌላ በኩል ቱርክ ተዋጊ ጄቷን ሶሪያ ድረስ በመላክ በሶሪያ ውስጥ ድብደባን ሲፈጽሙ የነበሩ የእስራኤል ተዋጊ ጄቶችን አስጠንቅቃለች። የሁለቱ ሀገራት ጄቶች ፊት ለፊት መገናኘታቸውም ተነግሯል። ሰላም ጤና ያስጥልን የሰሞንኛ ቤተሰቦች፣ የዕለቱ ወታደራዊ መረጃዎች እንደሚከተለው ተሰናድቷል። እስከ ፍጻሜው አብራችሁን ቆዩ። ሁቲ የእስራኤልን አየር ማረፊያ መታ። ከየመን የተወነጨፈ ሚሳኤል በእስራኤል ቤንጉሪያን አየር ማረፊያ አቅራቢያ መውደቁን የእስራኤል ባለሥልጣናት ተናገሩ። ትክክለኛነቱ ያልተረጋገጠና በኦንላይን ላይ የተለቀቀ ተንቀሳቃሽ ምስል ላይ እንደሚታየው አሽከርካሪዎች ሚሳኤሉ በአቅራቢያቸው ሲያርፍ ለመሸሸግ ሲሯሯጡ ይታያል። ከቴል አቪቭ መውጫ ላይ በሚገኘው አውሮፕላን ማረፊያ አቅራቢያ ያረፈው ሚሳኤል አካባቢውን በጥቁር ጭስ ሸፍኖታል። አራት ሰዎች በፍንዳታው የተጎዱ ሲሆን ሌሎች ሁለት ሰዎች ደግሞ ወደ መሸሸጊያቸው በሚያመሩበት ወቅት ጉዳት እንደደረሰባቸው የእስራኤል ሚዲያ የአደጋ ጊዜ ሰራተኞችን ጠቅሶ ዘግቧል። የእስራኤል መከላከያ ሚኒስትር እስራኤል ካትሰ በመግለጫቸው ላይ ያጠቃን ማንም ቢሆን ሰባት እጥፍ መልሰን እናጠቀዋለን ሲሉ ዝቷል። የሁቲ ወታደራዊ ቃል አቀባይ የሀያ ሳሬ በቴሌቪዥን በሰጡት መግለጫም የእስራኤል አየር ማረፊያ ካሁን በኋላ ለአየር ጉዞ ደህንነቱ የተጠበቀ አይደለም ብሏል። አየር ማረፊያው ለአጭር ጊዜ በረራዎችን ያቋረጠ ቢሆንም ተመልሶ ስራን ጀምሯል። የሁቲ አማጽያን ያስወነጨፉት ሚሳኤል በእስራኤል ሰማይ ላይ ሲደርስ በተለያዩ የሀገሪቱ ክፍሎች የሚገኙ የአደጋ ጊዜ ደውሎች መጨው ጀምሯል። የእስራኤል አየር ኃይል የተወነጨፈውን ሚሳኤል ማክሸፍ ያልቻለበት ምክንያት ላይ ምርመራ እንደሚያደርግም አሳውቋል። ለሀገር ውስጥ መገናኛ ብዙሃን የተለቀቁ ምስሎች እንደሚያሳዩት ሚሳኤሉ ያረፈበት አካባቢ ትልቅ ጉድጓድን ፈጥሯል። በኢራን መንግስት የሚደገፉትና መቀመጫቸውን የመን ያደረጉት ሀውቲዎች ለሐማስ ያላቸውን ወገንተኝነት ለማሳየት ወደ እስራኤል በተደጋጋሚ ሚሳኤል ያስወነጭፋሉ። ነገር ግን የእስራኤልን መከላከያ አልፈው የሚያርፉት ጥቂቶቹ ብቻ ናቸው። ከህዳር 2023 ጀምሮ ሁቲዎች በቀይ ባህር ላይ የሚንቀሳቀሱ የንግድ መርከቦች ላይ ጥቃትን ይፈጽማሉ። አሜሪካ የአማጽያኑን ተግባር ለማስቆም በዋነኝነት የአየር ጥቃት የምትፈጽም ሲሆን፣ ዩኬም ዘመቻውን ተቀላቅላለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታናዩ በሁቲ አማጽያን የተተኮሰ ሚሳኤል የእስራኤል ዋና አውሮፕላን ማረፊያ አካባቢን ከመታ በኋላ በታጣቂ ቡድኑ ላይ የአጸፋ እርምጃ እንደሚወስዱም ቃል ገብቷል። ኔታናዩ በማህበራዊ ገጾች ላይ በተለጠፈው የቪዲዮ መልእክታቸው ላይ ከዚህ በፊት ጥቃት ወስደናል፣ ወደፊትም እናጠቃለን ሲሉ ምላሽ እንደሚሰጡ ዝተዋል። የቱርክ ተዋጊ ጄት የእስራኤልን ተዋጊ ጄት አስጠነቀቀ። የእስራኤል አየር ኃይል ተዋጊ ጄትና የቱርክ ጦር ተዋጊ ጄት ሁለቱም በሶሪያ የአየር ክልል ውስጥ ፊት ለፊት ተፋጦ እንደነበር ተነግሯል። የቱርክ አየር ኃይል ንብረት የሆኑት ኤፍ 16 ተዋጊ ጄቶች ወደ ሶሪያ በማምራት በሶሪያ ውስጥ ቦምብ እየጣሉ ለነበሩ የእስራኤል ተዋጊ ጄቶች ማስጠንቀቂያን መስጠታቸው ታውቋል። የእስራኤል መከላከያ ሚኒስትር ክስተቱን ቢያስተባብልም የቱርክ መገናኛ ብዙኃን ግን ከበሽር አልአሳድ መውደቅ ወዲህ ከፍተኛ የተባለውን የአየር ጥቃት በሶሪያ ውስጥ እየፈጸሙ ያሉት የእስራኤል ተዋጊ ጄቶች ጥቃታቸውን እንዲቀንሱ ከቱርክ ተዋጊዎች ማስጠንቀቂያ ተሰጥቷቸዋል። ቱርክ ወደዚህ እርምጃ የገባችው በሶሪያ ውስጥ ከቱርክ ጋር መልካም ግንኙነት ያላቸው እንደ ሙራዳ ና ሱሌይማን ሻን የመሳሰሉ ብርጌዶች በእስራኤል የአየር ጥቃት ዋነኛ ኢላማ መሆናቸውን ተከትሎ ነው። ቱርክ ከበሽር አልአሳድ መውደቅ በኋላም በሀገሪቱ ያላትን ወታደራዊ ይዞታ የማስፋት ፍላጎት ያላት ሲሆን እስራኤልም ደግሞ በሶሪያ ውስጥ ምንም አይነት ጠንካራ ወታደራዊ አቅም እንዲኖር አትፈልግም። በተለይም ቱርክ በሆመስና ሃማ ባሉ የአየር ኃይል ቤዞች የአየር መከላከያ ዘዴዎችን በመትከል ጭምር የሶሪያን የአየር ክልል የመቆጣጠር ሀሳብን መያዟ ለእስራኤል አልተዋጠላትም። ያለፈው ወር ላይ የቱርክ ጦር ከፍተኛ ባለስልጣናት ቲ ፎር ተብሎ የሚጠራውን የሶሪያ የአየር ኃይል ቤዝ ለመጎብኘት ከመምጣታቸው ከጥቂት ሰዓታት አስቀድሞ እስራኤል የአየር ኃይል ቤዙን በከፍተኛ ሁኔታ ደብድባለች። እስራኤል ጥቃትም የአየር ኃይል ቤዙ መንደርደሪያናም የመቆጣጠሪያ ታወርን ጨምሮ በርካታ መሰረተ ልማቶች ከጥቅም ውጭ መሆናቸውን የሚያሳዩ መረጃዎች ወጥቷል። ከጥቃቱ በኋላም የቱርክ መንግስት እስራኤል ሶሪያን የመጠበጥ እቅድ አላት በማለት ክስ ማቅረቡ ይታወሳል። የቱርኩ ፕሬዝዳንት ራሲብ ጣይብ ኤርዶዋንም የእስራኤል ጥቃት በቀጠናው ያለውን አለመረጋጋት የሚያባብስ ነው ብለዋል። ኢራን አደገኛ ሚሳኤል አወጣች። ሚሳኤሉን የሚያቆመው የአየር መከላከያ ዘዴ የለም። በኢራን ይደገፋሉ የሚባሉት የሐውቲ ታጣቂ ቡድኖች የእስራኤልን የአየር ማረፊያ ካጠቁ በኋላ ኢራን አደገኛና አዲስ ሚሳኤልን አስተዋውቃለች። ቃሲም ባሲር የተሰኘው አዲሱ የኢራን ሚሳኤል የእስራኤልን ብቻ ሳይሆን የአሜሪካንን የአየር መከላከያ ዘዴዎች ጥሶ መግባት የሚችል ነው ተብሏል። እስከ 1200 ኪሎ ሜትር ድረስ መጓዝ የሚችለው ሚሳኤሉ በኤሌክትሮኒክ ውጊያ የማይወድቅ መሆኑም ተረጋግጧል። ሚሳኤሉ የእስራኤልን የአየር መከላከያ ዘዴዎች ብቻ ሳይሆን እስራኤል በኢራን ስትጠቃ ለእስራኤል ድጋፍ የሚያደርገውን የአሜሪካኑን ተሃድ የአየር መከላከያ ዘዴንም ጭምር ጥሶ የሚያልፍ አደገኛ ሚሳኤል ነው። ያለ ጂፒኤስ ድጋፍ ኢላማውን ለይቶ መምታት የሚችለው ባላስቲክ ሚሳኤሉ ጠጣር ነዳጅን በመጠቀም የሚተኮስ መሆኑም ታውቋል። የኢራን መከላከያ ሚኒስቴርም ሚሳኤሉን በመጠቀም በአካባቢው ያሉ የአሜሪካ የጦር ማዘዣ ጣቢያዎችን እንደሚመታ ይፋ አድርጓል። ኢራን አዲሱን ሚሳኤል ይፋ ያደረገችው የሁቲ ታጣቂ ቡድን የእስራኤልን ትልቁን የአየር ማረፊያ ከመታና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታናዩን በሁቲ ላይ ብቻ ሳይሆን ለሁቲ ድጋፍ የምታደርገውን ኢራንንም እመታለን ካሉ በኋላ ነው። እስራኤል የጋዛ ዘመቻን ልታጠናክር ነው፣ ተጠባባቂ ኃይሏን ጠርታለች። የእስራኤል መከላከያ ኃይል በአስር ሺዎች የሚቆጠሩ የተጠባባቂ ኃይሉን አባላት በጋዛ ለሚያካሄደው የተጠናከረ መስፋፋት መጥራት ጀመረ። መከላከያሉ በጋዛ ታግቶ የሚገኙ እስራኤላውያንን ለማስለቀቅና የሐማስ ታጣቂዎችን ለማሸነፍ ጫና መጨመሩን ይናገራል። ተቺዎቹ ግን የተኩስ አቁሙ ማብቃቱን ተከትሎ በቅርቡ ያካሄደው ወታደራዊ ዘመቻም ታጣቂዎቹን ለማስለቀቅ አለመቻላቸውን በመግለጽ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ግጭት አላማቸው ምንድነው? የሚሉ ጥያቄ ውስጥ ወድቋል ብሏል። በቅዱ መሰረት ወታደሮቹ በአዲስ አካባቢ ተሰማርተው በምድርና ከምድር በታች የሚገኙ ሁሉንም መሰረተ ልማቶች ያውድማሉ። እስራኤል ከሐማስ ጋር የምታደርገው ዓለም አቀፍ ድርድር አዲስ የተኩስ አቁም ላይ ለመድረስናም በሐማስ ቁጥጥር ስር የሚገኙት 59 እስራኤላውያን 24ቱ በሕይወት አሉ ተብሎ ይታመናል፣ ማስለቀቅም ሳይቻል ቀርቷል። እስራኤል ለሁለት ወር የዘለቀው የተኩስ አቁም አብቅቶ እንደ አውሮፓውያን አቆጣጠር መጋቢት 18 ዳግመኛ የተጠናከረ ወታደራዊ ዘመቻ ከጀመረች ወዲህ አንድም እስራኤላዊ ታጋች ማስለቀቅ አልቻለችም። ከዚያን ጊዜ ጀምሮም እስራኤል የጋዛ በርካታ ስፍራዎችን በቁጥጥሯ ስር ያዋለች ሲሆን በመቶ ሺዎች የሚቆጠሩ በጋዛ ሰርጥ የሚኖሩ ፍልስጤማውያን ከቤት ንብረታቸው በተደጋጋሚም አፈናቅላለች። እስራኤል በጋዛ የምታካሄደውን ወታደራዊ ዘመቻም እንዲሁም ከሁለት ወር በላይ ማንኛውም እርዳታ እንዳይገባ ማገዷን በሐማስ ላይ ጫና ለማድረግ ያለመ ነው ስትል ትገልጻለች። በጋዛ ከፍተኛ የሆነ የምግብ የውሃና የመድኃኒት እጥረት መፈጠሩን የሚገልጹ የእርዳታ ድርጅቶች የእስራኤል እርምጃ ፍልስጤማውያንን የማስራብ ፖሊሲ ሲሆን፣ ከጦር ወንጀል ጋር ይስተካከላል ይላሉ። እስራኤል ግን ይህንን ውንጀላ አትቀበልም። እስራኤል ከሐማስ ጋር ጦርነት ከጀመረች ጊዜ ጀምሮ በተደጋጋሚ ለግዳጅ የተጠሩት ተጠባባቂ ኃይሎች ላይ አሁን ያቀደችው የሰፋ የማጥቃት እቅድ የበለጠ መሰላቸትን ይፈጥራል። የታጋቹ ቤተሰቦች መንግስት በሕይወት ያሉ እስራኤላውያንን ለማስለቀቅ ከሐማስ ጋር እንዲደራደር እየጠየቁ ነው። ይህ የአሁኑ እቅድ ኔታናዩ በዚህ ጦርነት ውስጥ ያላቸው አላማ ምንድነው የሚለው ላይ ዳግም ጥያቄንም እያስነሳ ነው። ኔታናዩ በተደጋጋሚ በታጋች ቤተሰቦችና በተቃዋሚዎቻቸው ለፖለቲካ ሲሉ ተኩስ አቁም ስምምነቶችን ያስተጓጉላሉ፣ ጦርነቱን ያራዝማሉ የሚሉ ነቀፌታ ቢቀርብባቸውም በተደጋጋሚ አስተባብለዋል። የእስራኤሉ ጠቅላይ ሚኒስትር ሀገራቸው በጋዛ ጦርነት ከጀመረች 19 ወር ቢሆንም ከጦርነቱ የመውጫ እቅድ አቅርበው አያውቁም። አርብ እለት መከላከያ ኃይሉ ለኔታናዩ በጋዛ ለማካሄድ ላስበው ማጥቃት እቅዱን ማቅረቡን የሀገር ውስጥ መገናኛ ብዙኃን ዘግቧል። ከቅርብ ጊዜ ወዲህ በሺዎች የሚቆጠሩ ተጠባባቂ ኃይሎች ፊርማ በማሰባሰብ የኔታናዩ መንግስት ውጊያውን እንዲያቆምና ትኩረቱን ታጋቾቹን ለማስለቀቅ ድርድር እንዲያደርግ ጠይቀዋል።